ሰላም ሰላም፣ ውድና የተከበራችሁ የሚሚው ለጋብቻናል ቤተሰቦች በያላችሁ በሰላም ጤና ይብዛላችሁ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ሩዝ በአታክልት አሰራር ነው። እንደምታዩት በጣም ቆንጆና አሪፍ የሚጣፍጥ ነው። በዚህ ማልክ ሰርታችሁ ሞክሩት ተወዱታላችሁ። ባላችሁ ነገር አድርጋችሁ እንደዚህ በቀላሉ መስራት ትችላላችሁ። እንግዲህ በጣም ቆንጆ እና አሪፍ አድርጌ ነው የሰራሁት። የተወደደ የነበረ የምር በጣም አሪፍ ነው። በተቻለ መጠን እንግዲህ ቪዲዮ ቶሎ ቶሎ ለመስራት እየሞከርኩ ነው። ቪዲዮ ላይክ በማድረግ ጀምሩ፣ እስከ መጨረሻው ተከታተሉ። አሁን ወደ ቪዲዮ እንሄዳለን። እንግዲህ እንደምታዩት ውድ ቤተሰቦቼ ሽንኩርቱን ከታተፍ ጥጅ ያለው አሁን ጥብስ ስላለ ዘይት እናደርጋለን። ሲታዩት ዘይት አድርግ ያለው ሽንኩርቱን ድግቅ አድርጌ የካተብኩኝ ከዛ ዘይት አረኩት ማለት ነው። አሁን ደግሞ ካሮት እናስገባለን። ካሮት በዚህ መልክ ነው የከታተብኩት ካሮቱን ፈክፍቄ ከዛ ከላ ያለው ቆዳ አንስቼ እንደገና ደግሞ አጥቤ ያለው ማለት ነው። ከታጠብኩ በኋላ ያው ስለነካካው ስለነካከው ያጠብኩትን ከዛ በማጥለያ ላይ ውሃ ጥፍጥፍ እንዲላረኩ። አሁን ደግሞ ለትንሽ ደቂቃ እንከድናለን ማለት ነው እንዲጠበስ። እንግዲህ ቤተሰቦቼ እንደምታዩት አሁን እዚህ ጋር ጥብስ እያለ ነው። አሁን ትንሽ ጨው እናደርጋለን። ዝንጅብልና ነጭ ሽንኩርትም ከታትፌ ያስቀምጫለሁ። ያው ትንሽ ጨው አርጊ ያለው በመቅረጽ ስለ አልተመቸኝ ነው ማለት ነው። ይሄ ጨው ነው። ያው እንግዲህ በኋላ ላይ ቀምሰን ብናደርግ ጥሩ ነው እንዳይበዛብን። አሁን ደግሞ ነጭ ሽንኩርትና ዝንጀብል አንድ ላይ የከተፍኩትን አደርጋለሁ። ሩዝም ቀቅያለሁ። ምስርም ቀቅዬ አዘጋጅቻለሁ። አሁን ሱጎ ብቻ ያው ስልስ ብቻ ነው የምሰራው ማለት ነው። ያው ነጭ ሽንኩርትና ዝንጅብሉን አንድ ላይ እንጠብሳለን። ትንሽ ደቂቃ እንዲበስል ደግሞ ከድንን እየከፈትን እናማስላለን። እንግዲህ እንደምታዩት ጥብስ ብሏል ማለት ነው። አሁን ሩዝ እናስገባለን። ቆስጣም ከታትፍ ያለው ያው ቆስጣ ቶሎ ስለሚበስል ሌሎችን ነገር አስገብቼ ከላይ ደግሞ ቆስጣ ነው የማስገባው ማለት ነው።

በደንብ ሙኩክ ብሎ አይደለም የበሰለው፣ መካከለኛ ነው። ከስልሱ ጋር በደንብ ጥንብስ እንድልብዬ ነው። ከዛ አሁን ደግሞ ምስር እናስገባለን። እንግዲህ ውሃም ካስፈልጋችሁ ትንሽ ውሃ ቀቤ እንድታደርጉ፣ የፈላ ውሃ አለ እኔ ውሃ ፍልች ያለው እንግዲ ያላስገባው ቆስጣ አለ፣ ደግሞ ምስር አለ። ለዛ ነው ያላስገባሁት። አሁን ደግሞ ምስር እናስገባለን ማለት ነው። ያው በዚህ ማርኬት ከተቀጠልኩት አለ እዛ ቅመማ ቅመም እናስገባለን። ኮስታ አስገብትን ማለት ነው። እንግዲህ እናንተ ከፈለጋችሁ ትንሽ በዛ ማድረግ ትችላላችሁ። ምስሩን እኔ ያው ማጠናኛ አድርጌ ነው የጨመርኩት። ካሜራ ላይ ነጣ ይላል። ቆንጆ ነው እንትን ከለሩ፣ እንደዛም ነጭ የሚባል አይደለም ግን ካሜራ ላይ ይነጣል። አሁን ቆስጣ እናስገባለን ማለት ነው። ቆስጣው በአንድ እንኳኖት ላይ ነው የሚበስለው። ለዛ ነው ከላይ ማደርገው ማለት ነው። ቆስጠም አለ ማድረግ ትችላላችሁ። እኔ ያው ቤት ስላለ ላድርግ ብዬ ነው እንጂ እናንተ አለ ማድረግ ትችላላችሁ። እንደዚሁ ብቻውን ብታደርጉም ጥሩ ነው። አሁን እንግዲህ እንከድናለን ማለት ነው። ታው ትንሽ ቁንዶ በርበሬ ላድርግበት። አሁን በቅቷል ማለት ነው፣ በዚህ መልኩ እና ትንሽ ኪኖር አድርጓለሁ። እንግዲህ በዚህ መልኩ በስሏል። ሁሉም ቅመማ ቅመም ገብቷል። ምንም ነገር አልቀረም። አሁን እንግዲህ በሳን ላይ አርጌ ያሳያችኋለሁ። እንግዲህ እንደምታዩት ውድ ቤተሰቦች አቀራርቤ ያለው ልበላ ነው ማለት ነው። ሌላ ሰውም አቀራርቤ ያለው እና እንደምታዩት የምር በጣም ቆንጆ ነው። ቁስጦም መካከለኛ ነው። ብዙ ሙትት ብሎ አልበሰለም። ካሮቱም ሁሉ ነገሩም ምስሩም፣ ያው ትንሽ ምስር አንሷል መሰለኝ። ከፈለጋችሁ እናንተ እኩል ማድረግ ትችላላችሁ። ላይት በማላጥፍቼ እስቲ ያለ ላይት እንዴት ነው ብዬ ነበረ። ላይቱን ሳጠፋ በጣም ጨለም ይላል እና ይሄ የስልክ ላይት ሳበራ ነው። እንግዲህ ኖርማል ነው። እንደው እንደዚህ ኖርማሉ ላይ ሲታይ በጣም ያምራል። የምር ላይቱ ስብራ ትንሽና ጣየ ማለት ነገር አለና በጣም ቆንጆና አሪፍ ነው። ጣፋጭ ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላም ጤና ይብዛላችሁ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን። ላይክ ማድረጋችሁ እንዳትረሱ። ደህና ሰንብቶ ቸው